አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነው። ያው አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። የነበሮች ደግሞ ያው ሰላም ሰላም፣ ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? ሰላም ናቸው ወይ? ከኔ ጋር አልሐምዱሊላህ ሰላም ነው። እናንተስ እንዴት ናችሁ? በያላችሁበት ሰላማችሁ የብዛ፣ የሀገሬ ልጆች። ያው ዛሬ እና ይቅርታ አጋጣሚ ተጠርቼ ነው እና ዛሬ ይዤላቸው የመጣሁት የአረቦች የባህል ምግባቸው ወይም ጀሪሽ ነው የሚሉት እነሱ፣ ያው የባህል ምግባቸው ነው። እንደ ሀገራችን አሁን ሀገራችን እኛ ሾርባ እንደ ባህል ነው የምናየዋ፣ እንደ በረመዳን ውስጥ እነሱም ይጠቀሙታል፣ ግን ከሾርባ ይልቅ ጀሪሽ ነው ብዙ ጊዜ የሚጠቀሙት ማለት ነው። እና ይህንን አሰራር እንግዲህ ዛሬ ለምን ለቤተሰቦች አላሳይም ብዬ ከች ብዬላቸዋለሁ። አማርኛው ጠፋብኝ። እና ነበሮች ላይክ ሼር ሰብስክራይብ አድርጉልኝ። አዲስም የመጣችሁ እንኳን ደህና መጣችሁ። እናንተንም ሰብስክራይብ በማድረግ የደውል ምልክቷን ኖቲፊኬሽን በመንካት ቤተሰብ ሆኑ። ኖቲፊኬሽን መንካታችሁ ያው ሌላ የተለያዩ አንዳንድ ነገሮች ስለቅ ለወደ እናንተ ቀጥታ እንዲደርስ ነው ያን ስለሆነ፣ ላይክ ሼር ሰብስክራይብ እያደረጋችሁኝ አበረታቱኝ። የማስተካከላቸው ነገሮች ካሉ በኮመንት አሳውቁልኝ ይሄን ነገር ትክክል አይደለ ሸመሸታችን ብላችሁ አሳውቁኝ ጻፉልኝ። እና ዛሬ ያው እንግዲህ እንደምታዩት በጀቶቹን አዘጋጅቻለው፣ የሚያስፈልጉኝ በጀቶች ማለት ነው። እዚህ ጋ የገበታ ቂቤ አለኝ፣ እዚህ ጋ ነጭ ሽንኩርት አለኝ፣ እዚህ ጋ ቀይ ሽንኩርት ከትፈዋለው። ይሄ ሎሚ ነው፣ ግን በኋላ እፈጨዋለሁ ዱቄት አርጌ ፈጭቼ መጨረሻ ላይ ስለምጠቀመ አሁን አልፈጨሁትም ለእናንተ ያው ከስከፈለ ማሳየት ያህል ነው ሎሚ ነው ፈጭቼ በኋላ ሳያቸዋለሁ ማጂ መረቅ አለኝ ይሄ ቆንጆ በርበሬ ነው ወይም እዚህ ሀገር ፍልፍል አስወድ የሚሉት ነው ይሄ ደግሞ ዘይት ዘይቱን ወይም ዘይት ኦይል ይሄንን ነው ዘይት ኦይሉን እንትን ብየው ነው ቀንሽ ነው ይሄኛው ያው ጀሪሽ የምሰራበት ገብሱ ነው ገብሱ እንደ ቅንጨ ፈሽተውት ሩዝ መስሪያ አለው። ዘፍዝፌዋለሁ ከአንድ ሰዓት በላይ ዘፍዝፍ ዋለሁ። ምክንያቱም ሲዘፈዘፍ ጥሩ ይሆናል ማለት ነው። እና እዚህ ጋር ሁለት ቃሪያ ያለኝ ብቻ። ቪዲዮ እስከ መጨረሻ ተከታተሉኝ። አሁን ዳይ ወደ ማቁላላቱ ውዶቼ፣ እንደምታዩ ድስቄን አጥቤ እሳቱን ሸቀለዋል ወይም ቀላጥያዋል። ትኩስ ነው እና አሁን የምጨምረው ዘይት ኦይሉን ሁሉም እንጨምር። ቀጥዬ ደግሞ ዘይት እንትን ቂቤ፣ የገበታ ቂቤው ዘይት ኦይሉን የጨመርኩት ያው ቂቤውን እንዳይቃጠል ነው። ዘይት አይዲ ቢኖር አሪፍ ነው። ዘይት ኦይሉን ያው ከተቃጠለ ጥሩ አይደለም ይላሉ። ግን የዘይት አይዲ የለኝም እና እንደምታዩት ከምጣል እየቀረጥኩ ነው። ያው የእኔ ነገር ሁሉም ባንድ ጊዜ ነው የምቀርጠው። ከዛ በመቀጠል ሽንኩርት እንጨምራለን። ትንሽ ይቁላል እና ሽንኩርታትን እንጨምራለን ት እንጠብቀዋለን፣ እንዲቀላ እና ሽንኩርቱን አይነት ቅመም ሳልጨምር እስካሁን ባለው ሽንኩርቱ ብቻ ነበር ብጠብሰው ከለሩ ይህን ያህል ሆናለን። ከዛ ሽንኩርቴን እጨምራለሁ ዛ መስለዋለን። ያው ቪዲዮን እንዳይረዝምባቸው ነው ቶሎ ቶሎ ቀልጠፍ ቀልጠፍ እያልኩ ያለሁት በተቻለኝ አቅም እና ከዛ ቅድም ያሳየኋችሁ የማ የማጂ መረቁን አሁን እጨምረዋለሁ። ምንም አይነት ቅመም አሁን አልጠቀምም። በኋላ ድንገት ከሞን ወይም ከመሆኑ ላዚም ነው ቆኖ በርበሬ ምስል ትንሽ እጠቀማለሁ። ምንም አይነት ቅመማ አያስፈልግም። በጣም ቀላል ነው እና ውዶቼ እሱ አሁን የሽንኩርት ናይ እንዲሁም ሽንኩርቱ ጌ እንደዚህ ከጠበስኩት በኋላ አሁን ቅንጩን እጨምራለሁ ሩዝና ቅንጭ እንግዲህ በአንድ እጅ የሚሰራ ነገር ከዛ እንደዚህ እና እናውሰዋለን። ከዛ ትንሽ እንግዲህ ከጨመርን በኋላ እንዲ ካላወስን በኋላ፣ ውሃ ያፈላነው ውሃ ግዴታ ሞቅ ውሃ መሆን አለበት። ውሃ አፍልቼ ስለልቻ አስቀምጫዋለሁ። አሁን እሱን አብረን ይጨምራል እና ውሃችን ውሃ በዛ አድርገን ነው የምንጨምረው፣ ምክንያቱም ቅንጤው እስከሚበስል በጣም እንትን ስለሚል ያንሰኛል ገና ጨምራለሁ እንጂ። እና እንደዚህ እንደምታዩት እናዋህደዋለን አድርገን እስከሚበስል እንጠብቃለን። እና በየግማሽ ሰዓት እየመጣው መስለዋለሁ ስታዩት ገና ነው፣ አልበሰለ ቂጡ እንዳይዝባችሁ፣ በያ ግማሽ ግማሽ ሰ ማማሰል እንደዚህ። አሁን በሰለ እንደምታዩት በጣምም አልበሰለም፣ ግን በስሏል። ከዛ ምንድን ነው ማደርገው፣ እስካሁን እንዳየችሁት ቅመም ምንም አላደረግኩም። አሁን ማደርገው ምንድን ነው፣ አንድ ማንኪያ፣ የሾርባ ማንኪያ ከመሆን እጨምራለሁ። ከመሆን ግድ ነው፣ ቃና እንዲኖረው ማለት ነው። ካሆኑ በኋላ አለበን እኔም አሬራ ጨምራለሁ። ሰፈር ጥፈር እንዳያወጣባችሁ በደምብ በጣም ማሰሎታ አላችሁ አያችሁ፣ በጣም የሚያምር ክለር ሆነልኝ፣ የምፈልገው ክለር ማለት ነው። እንደውም አሬራ እጨምራለሁ ትንሽ። ያው መጠን የለውም። አሬራ ለበኑ ወይ ይሄን ነው አሬራ ምላችሁ ለበኑ ነው። ቅድም አንሶኛል ትንሽ በቡጋአላ እዚህ እያናገሩ ድምጽ የገባ እና ውዶቼ በስከ መጨረሻ ያው የቀድሞ እንትን የጀሬሾ ማባያ ትንሽ እንደ ሶስት ሁለት ሽንኩርት ከትፍ ያለው በትልልቁ ጎረድ ጎረድ አድርጌ ከዛ እዚህ ጋር በታቂቤ አድርጌያለው። ከዛ እና ሽንኩርቱን እዚህ ላይ ጨምረዋለ፣ ሁለት ፍሬ የተሰኩት ከዛ ተቁላለዋለሁ በደንብ ብትል እስከሚ አቁላለዋለሁ ማለት ነው እና ሽንኩርቱ እንደዚህ ከተቁላላሁ በኋላ አያችሁት፣ አሁን ሽንኩርቱ እንደምፈልገው እየሆነ ነው እየበሰለ ነው እና እዚህ እያማሰልን ከዛ እዚህ ጋር አንድ እንትን ማጂ ማጂ መረቅ አንድ ብቻ ጨምራለሁ። ሁለቱም አልጠቀምም እና ትንሽዬ ጨው ትንሽዬ ከዛ እዚህ ጋር ቀይ ቃሪያ አለኝ። ከዛ እንደዚህ አማስለዋል ከለሩ ትንሽ ቀየር እስከሚል ሽንኩርቱ ማለት ነው ውዶቼ። በእርግጥ ቪዲዮ ይረዝምባቸዋል፣ ምክንያቱም እያቆራረጥኩ ነው የቀረጽኩት። ብዙም አይመቸኝም፣ ብዙ ጊዜ ነግሬያቸዋለሁ እኔ ለቪዲዮ ለመቅረጽ በጣም ነው የማይመቸኝ። በጣም ይከብደኛል። በጣም በጣም ከምላችሁ ብለን መቅረጽ እየፈለኩ በቃ ወደ ኋላ ሚያስቀረኝ ይሄን ነው ይከብደኛል፣ አልችልም። ሰው የሚበዛበት ቤት ቪዲዮ መስራት አትችልም። አሁን የተወሰነ እራሱ እየቀረጽኩ አላያችሁም? ድምጻቸው ገብቷል፣ ሰዎቹ ማለት ነው። ግን ከባድ ነው ይሄ፣ ለብቻው ጊዜ ያስፈልገዋል ቪዲዮ ለመቅረጽ። ሀሳባችሁ ሳይምታታ ምናምን ወዘተ፣ የኔ ነገር ወደ ሌላው ገባሁ እና፣ ሽንኩርታችን እንደዚህ ሆነ። አሁን ሎሚ ጨምራለሁ። ቅድም የፈጨነው ሎሚ፣ ጥቁሩ ሎሚ፣ የደረቀው ሎሚ እስኪ እያየን ነው የምንጨምረው፣ በጣም እንዳይጠቁር፣ በጣም ነጭ እንዳይሆን ማለት ነው እንደምፈልገው ከለር እየሄደ ነው ማለት ነው። ትንሽ ልጨምር። ሎሚ ቆምጠጥ ሲል ነው የሚወዱት እዚህ ቤት። ደግሞ ሌላ ቦታ ትንሽ ሎሚ ማይወዱ አሉ። ትንሽ በስ ይጨምራሉ። እኔ ግን ትንሽ ጎምዘዝ እንዲላቸው ማለት ነው። እና የእኔ ውዶች ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ አስተያየት እና ድጋፋችሁ አይለየኝ እላቸዋለሁ። ያ ወደ ገበታው ደግሞ ሳቀርብ ተመልሰን እንገናኛለን። ጠብቁ። እና ውዶቼ ይሄ ሎሚው ቅድም ያሳየኋችሁ በፍሬ ወቅጫዋለሁ በዚህ ማለት ነው። ወቀጥ ወቀጥ አረኩት። ከዛ አሁን በማሽኑ ጨምሬ እፈጫዋለሁ ማለት ነው እና ወደ መፍጨቱ ዳይ ማሽን ውስጥ አርጌዋለሁ። ቀይ ልክደ እንደምታዩት እየተጠቀምኩ ነው። ጥቂት ቅስከሚ መፈጨት አለበት። ደቆ ከላይ ነው የሚደረገው። ያው ያሳያቸዋለሁ። እስከ መጨረሻ ብቻ እናንተ ተከታተሉ። ታሰለች ማለት ነው። ቪዲዮ ደግሞ እስከ መጨረሻ ተከታተሉ፣ ይጠቅማቸዋለን። ከፈጨውት በኋላ እንደዚህ አያችሁት፣ ቡና ነፍሶ ይመስላል። ሎሚው ነው ግን ቡና ነው የሚመስለው። ደቀቃ ርግ ፈጥቼዋለሁ።